ሰዎች የኖቲንጋም ፎረስቱ የአጥቂ መስመር ተጫዋች የሆነው ታዮ አዎኒ ኮማ ውስጥ እንደሚገኝ መገለጹ የሚታወቅ ጉዳይ ነው። አሁን ግን ከዛ ሁኔታ ውስጥ ለመላቀቅ ከፍተኛ ጥረት እያደረገ እንደሚገኝና በርካታ የእግር ኳስ ቤተሰቦች መልካም ምኞታቸውን እየገለጹለት ይገኛሉ። በአጠቃላይ የእግር ኳስ ቤተሰቡን ያስደነገጠና ያሳዘነ ጉዳይ እንደሆነ ይታወቃል። ናይጄሪያ ጉዙፍ አጥቂ አዮኒ ቡድኑ ኖቲንጋም ፎረስት በሚዳቸው ሲቲ ግራውንድ ሌስተር ሲቲ ጋር ባደረጉት የፕሪሚየር ሊግ መርሃ ግብር ላይ ከአንግሉ ወይም ደግሞ ከቋሚ ብረቱ ጋር ተጋጅቶ ጉዳት እንዳጋጠመው የሚታወቅ ጉዳይ ነው። ሜዳ ላይ ወዲያው ነበረ እንግዲህ ክትትል የተደረገለት ግን መቆየት አልቻለም። ጨዋታውን አቋርጦ ለመውጣት ተገዷል። አሰልጣኝ ኑኖ ኤስፒሪቶ ሳንቶ መቀየሪያቸው ነበረ። ከዛ ጋር በተያዘ ተጨማሪ ተጫዋች መቀየር ስላልቻሉ ቀሪውን ደቂቃ በጎዶሎ ተጫዋች ለመጫወት ነበር የተገደዱት። ተጫዋች ወደ ሆስፒታል ከመራ በኋላ የሕክምና ባለሙያዎቹ ወደሆኑ የቀዶ ጥገና የሚያስፈልገው አይነት ጉዳት፣ ምናልባትም ህይወቱ ሊያሳልፈው ይችላል በሚል ወዲሆኑ ተረባርበው ነበር የቀዶ ጥገናውን ያከናወኑለት። ከዛ በኋላ ነው እንግዲህ ተጫዋቹ ከኮማ ውስጥ መግባቱ የተነገረው ማለት ነው። የልብ ምቱን ለመቆጣጠርና ያለበት ሁኔታ አሁን ባለው ወቅት ሁኔታ የተረጋጋ ነው ሲሉ እንግዲህ ሀሳብ ሰጥቷል የሕክምና ክፍሎቹ ማለት ነው። ተጫዋቹ ሙሉ ለሙሉ በሰላም ከኮማ ወጥቶ ህክምናውን ደግሞ እንዲከታተል የሚያስችል አቅም እንዲያዳብር ሁሉም መልካም ምኞቱን እየገለጸለት ይገኛል። ሁኔታው ግን አስደንጋጭ አሳዘኝ